ኢትዮ አዲስ 13 ነው። ጤና ይስጥልን የተከበራችሁ አድማጮቻችን፣ ክቡራን አድማጮች፣ በዛሬው የመረጃ ሰዓታችን ሶስት ያክል አጫጭር መረጃዎችን ወደ እናንተ እናደርሳለን። በመጀመሪያ ደረጃ በኢራን ከሰባ በላይ ህይወት የቀጠፈው ፍንዳታ በቸልተኝነት የተከሰተ ፍንዳታ ነው ተባለ። መረጃውን ወደ እናንተ የምናደርሰው ይሆናል። በመቀጠልም ቻይና ከፍተኛ ፍጥነት ያለው ሰው አልባ ሰርጓጅ መርከብ ሰርታለች። የዚህን መረጃም ወደ እናንተ የምናደርሰው ይሆናል። በመጨረሻም ቴዲ አፍሮ በስምንት ሙዚቃዎች ግጥምና ዜማ የተሳተፈበት የአንጋፋ ድምፃዊት ኩኩ ሰብስቤ ደጃዝማች የተሰኘው የሙዚቃ አልበም የፊታችን አ ይለቀቃል ተባለ። እነዚህንና መሰል መረጃዎችን ወደ እናንተ እናደርሳለን። እስከ መረጃው ፍጻሜ አብራችሁን ቆዩ ግብዣችን ነው፣ ተከታተሉን። አሁን በቀጥታ ወደ መረጃዎቹ እናልፋለን። በቅድሚያ የኢራን የሀገር ውስጥ ጉዳይ ሚኒስቴር ከሰባ በላይ ለሚሆኑ ሰዎች ሕልፈት ምክንያት የሆነው በሀገሪቱ ግዙፍ የንግድ ወደብ ላይ የደረሰ ከፍተኛ ፍንዳታ በቸልተኝነት የተከሰተ መሆኑን ገለጸ። አደጋው የተከሰተው ለኢራን ባላስቲክ ሚሳይል ጥቅም ላይ የሚውል ሶዲየም ፐርክሎሬት የተሰኘ ነዳጅ አስፈላጊ ጥንቃቄ ሳይደረግለት በመያዙና በመፈንዳቱ መሆኑን አምብሬ የተሰኘው የደህንነት ተቋም አስታውቋል። የኢራን የሀገር ውስጥ ጉዳይ ሚኒስቴር እስከንደር ሞሚኔ በደቡባዊ ባንደር አባስ ከተማ አቅራቢያ በሚገኘው ሻሂድ ራጂ የንግድ ወደብ ላይ የደረሰው ከፍተኛ ፍንዳታና የእሳት ቃጠሎ ምክንያቱ ቸልተኝነትና የደህንነት ፕሮቶኮሎችን አለመከተል ነው ብለዋል። በቀጣይ ዜና ቻይና ብሉዌል የተሰኘ በከፍተኛ ቴክኖሎጂ የታገዘ ከውሃ በላይና በታች መጓዝ የሚችል ሰው አልባ ሰርጓጅ መርከብ ይፋ ማድረጓ ተዘግቧል። በደቡባዊ ጓንግዶንግ ግዛት ዙሃይ ውስጥ የተሰራው መርከብ በሰዓት 66.6 ኪሎ ሜትር መጓዝ ይችላል ነው የተባለው። ታዲያ ይህ መርከብ ለሜትሮሎጂ ጥናት፣ የውሃ ውስጥ ካርታ ለመስራት እና ፎቶግራፍ ለማንሳት እንዲሁም የውሃ ናሙናና የመሰረተ ልማት ፍተሻዎች ለማካሄድ ያግዛል ነው የተባለው። መርከቡ ስራ ከጀመረበት ከ2026 በፊት ተጨማሪ ባህር ላይ ሙከራዎችን ለማጠናቀቅ እንደታሰበም ተገልጿል። በመጨረሻ ቴዲ አፍሮ በስምንት ሙዚቃዎች ላይ በግጥምና ዜማ የተሳተፈበት የአንጋፋ ድምፃዊት ኩኩ ሰብስቤ ደጃዝማች የተሰኘው የሙዚቃ አልበም የፊታችን አርብ ይለቀቃል። ይህ የአንጋፋ ድምፃዊ ኩኩ ሰብስቤ ደጃዝማች የተሰኘው ስምንተኛ አዲስ የሙዚቃ አልበም ላይ 13 ሙዚቃዎችን ይዟል። ከነዚህ 13 ሙዚቃዎች ውስጥ የስምንቱ ሙዚቃዎች ግጥምና ዜማ የድምፃዊ ቴድሮስ ካሳሁን ቴዲ አፍሮ ሲሆኑ ሌሎቹ ሙዚቃዎች ደግሞ በግጥም ገጣሚ ይልማ ገብረአብ፣ ገጣሚ መሰለ አስማማው፣ ገጣሚ እናትናይል ግርማቸው ያሰሩ ሲሆን ሞገስ ተካና ምስክር አውል ግጥምና ዜማ በመስራት በአልበሙ ላይ ተሳትፈዋል። ከተቀሩ ስራዎች ውስጥ ወለላይ የተሰኘው ሙዚቃ ደግሞ የኩኩ የድሮ ሙዚቃ ሲሆን ቴዲ ማክ እንደገና ሪአሬንጅ አድርጎ የሰራው ሙዚቃ ነው። የድምጻዊት ኩኩ ሰብስቤ ደጃዝማች በተሰኘው አዲስ አልበም ላይ ስመጥር የሆኑ የሙዚቃ ባለሙያዎች የተሳተፉበት ሲሆን የሙዚቃ አቀናባሪው አቤል ጳውሎስ ዘጠኙን ሙዚቃዎች በማቀናበር እንዲሁም አስራ አንዱ ሙዚቃዎች ሚክስ በማድረግ ተሳትፈዋል። ሁለቱም ሙዚቃዎች አሬንጅ ያደረገው ማሩ አለማየው ሲሆን ሙዚቀኛ ያሬድ ተፈራ፣ ሙዚቀኛ አክሊሉ ወልደ ዮሐንስ እና ሙዚቀኛ ዘሪሁን በለጠ በሳክስፎን ግሩም መዝሙር እና ሳሙኤል አሰፋ በጊታር ተሳትፈዋል። ደጃዝማችን ሙሉን አልበም ማስተር ሳውንድ የሰራው ኪሩቤል ተስፋይ ነው። ደጃዝማች የተሰኘው ስምንተኛ አልበም የፊታችን አርብ ሚያዚያ 24 ቀን 2017 ዓ.ም በራሷ ዩቲዩብ ቻናል ይለቀቃል።